በራሱ ፋብሪካ ማዳበሪያ ስደጎም ምን ሊሆን ይችላል የሚለውን ነገር በቀላሉ መገመት ይቻላል። ይህን ሁሉ እያሰራን ያለው ቁጭት ነው። ቀድማ የሰለጠነች ቀድማ መድኃኒት የፈጠረች ለምን ትታመማለች? ሶስት ዓመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ውጤት ያስገኘ ግብርና የሚሊዮኖች አለኝታ፣ የኢኮኖሚው መሰረት፣ ቅንጣት ዘርቶ እልፍ አምራቹ አርሶ አደር በጥረቱና በላቡ ኢትዮጵያን ይመግባል። ሰማንያ በመቶ ለሚሆነው አርሶና አርብቶ አደር የሀብት ምንጭ የሆነው ግብርና፣ ከሰባ በመቶ በላይ ለውጭ ንግድ ዘርፍ ድርሻ ያለው ግብርና ካለው አቅም አንጻር ምን ያህል ተጉዟል? ውጭ ታላቅ አገር ቀድማ የሰለጠነች ቀድማ መድኃኒት የፈጠረች ለምን ትታመማለች ቀድማ ግብርናን ያስተማረችና የጀመረች ምድር እንዴት ትራባለች እንዴትስ እንዴት እለምናለች ብቸኛ ባይሆንም አንዱና ትልቁ መሠረታዊ ጥያቄ ከዓመት ዓመት ተደጋግሞ ይነሳል የአፈር ማዳበሪያ ጉዳይ አንድም በአቅርቦት በሌላ ጎኑ በዋጋ ንረት የአምራቾች የቅሬታ ምንጭ ነው በወቅቱ አልደረሰንም የሚል ከፍተኛ የሆነ ሮሮ የሁልጊዜ እሹ የሁልጊዜ መነጋገሪያ ለምንድን ነው የሚል ለምንድን ነው ድምፆቹ ከፍ ተብለው የሚሰሙት እጥረት አለ እየተባለ አልተሰጠንም፣ በቃ እና በጣም የሚያንጓልለን አንድ፣ የዋጋ ንረቱ ሁለት፣ እጥረቱ ምንም አሁን መፍትሄም አልተገኘም። የኢኮኖሚው ዋና አንቀሳቃሽ የሚሊዮኖች ህይወትን ለሚመራው ግብርና የዩሪያ ማዳበሪያን የቅሬታ ምንጭ በዘላቂነት ለመመለስ ኢትዮጵያ ፋብሪካ አስጀምራለች። አሁን ሁለተኛ ህዳሴያችን የሆነው ማዳበሪያ ፋብሪካውን የግድ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ይህ ኢትዮጵያ ያሏትን ጸጋዎች የመጠቀም ጅማሮ ማሳያ ነው። የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይህንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ሀገራዊ ብሎም ቀጠናዊ አስተዋጽኦ ያለው ይህ ፋብሪካ በሦስት ዓመት ውስጥ ለመጨረስ ውጥን ተይዞለታል። እውነቱን ለመናገር ብዙዎቻችን ከአርሶ አደር እንደ መገኘታችን መጠን የነዚህ ፕሮጀክት ፍጻሜ ተፋረጋሉ በጣም ነው ደስ ያለኝ። ምክንያቱም አርሶ አደር በማዳበሪያ ግንባታ ምክንያት ትልቅ ፀሐይ ወጥቶለታል ማለት ነው። በራሱ ፋብሪካ ማዳበሪያ ስትደጎም ምን ሊሆን ይችላል የሚለውን ነገር በቀላሉ መገመት ይቻላል። ይህን ሁሉ እያሰራን ያለው ቁጭት ነው። ስትነሳ፣ ስትጨክን፣ ስትቆርጥ ግን ብዙ ነገር ታደርጋለህ። የአፈር ማዳበሪያ ጉዳይ የምርት ማሳደጊያ ብቻ አይደለም። ለሀገር እድገት መሰረት ይጥላል፣ የምግብ ሉዓላዊነትን ያረጋግጣል። ማረጋገጥ የምወደው ሶስት አመት ባልበለጠ ጊዜ ውስጥ ፈጽመን እንደተለመደው ሪቫን እንቆርጣለን። ኢትዮጵያ በታላቁ ህዳሴ ንጋቷን አብስራለች። ነገ ደግሞ የህልውና ምንጭ ለሆነው ግብርና ዘላቂ መፍትሄ ለማበጀት ጉዞ ላይ ናት። ገበያ